ሰላም እንደምን አላችሁ? እንደምን ቆያችሁ? ሁድ ነው መርክ የሚዳ መሰቦች እንደምን አላችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ በዛሬው ቆይታችን ሰሞኑን በተለያየ ማህበራዊ ሚዲያ ላይ ስናያቸው የነበሩ ምናልባትም ኦርቶዶክሳዊያን እህቶች ወንድሞችን በጣም ልብ የሚያሳዝን ጉዳይ በኦሮሚያ ክልል አሩሲ አካባቢ በርካታ ኦርቶዶክስ ክርስቲያኖች የተደረጉትን ወይም ደግሞ የደረሰባቸውን የሞት ጉዳይ በተመለከተ ብዙ ነገሮችን እየሰማን ያለ ነው፣ በማህበራዊ ሚዲያ ላይ እና እጅግ በጣም የሚያሳዝን ልብ የሚነካ ምናልባትም በሀገራችን ምን ያክል እየተሳቀቅን እንድንኖር ለማድረግ የሚኬድበት ርቀት ከዚያም አልፎ ተርፎ ደግሞ እንዲህ አይነት ጉዳዮች ምን ያክል ድናይ እንደሚደረጉ ወይም እንደሚካዱ ማለት ነው። እንግዲህ የወረዳው አስተዳዳሪ የተገደለ ክርስቲያን የለም በሚል ያወጣውን መግለጫ እኔም ለማየት ሞክሬ የነበረ ምን ያክል ከሞቱ አሟሟቱ እንደሚባለው ሁሉ ማለት ነው። የተደቀነብንን ጉዳይ በተመለከተ ብዙዎቻችን ይህን ጉዳይ ክብደት ሰጥተን መመለከት እንዳለብን የሚል መልእክት ነው ማስተላለፍ ፈልገው። ለማንኛውም እነሱ ቢክዱትም እንኳ ቅሉ በመረጃ እና በማስረጃ እንደ አይነት ቪዲዮዎችን በተለያየ ማህበራዊ ሚዲያ ላይ ያው ለማየት ይችላል ብዬ አምናለሁኝ። ለምሳሌ ይህንን አጥር ያለ ሙቪ፣ ከግድያ የተረፈች አንድ ህፃን ልጅ ማለት እንችላለን። ገና ልጅ ማለት ነው። በሆስፒታሉ ብዙ አባታችን ሲጠይቁ የሚያሳየው ሙቪ ነው። እንግዲህ እሱን አይተን እንመለስ። ምናልባት የለም ውሸት ነው እያሉ የሚሉ አካላት ስላሉ ይሄ ከዚህ በላይ ምን ማረጋገጫ አለ የሚል ማስረገጫና ማረጋገጫ ማሳየት ስለፈለግኩ ነው። ወደ ሙቪው እንለፍ። መሻገሪያ በሳ ከታደረ ሰው በጭንቀት ብዛ ከዘከረ

ከዚህ ዓለም ድካም ያረፉ የወገኖቻችን ነፍሶቻቸው በገነት በመንግሥተ ሰማያት አሳርፍልን፣ በሕይወት ያሉትን ሁሉ ጠብቅልን። ከዚህ ተቸግረው ያሉትን ብዙ እንድትፈውሳቸው እንለምናሃለን፣ እንማጸናለን። ለአብርሃም፣ ለይስሐቅ ለይቀው የተለመንክ አምላክ ለእኛም እንድትለመንልን አሜን። አባታችን ሆይ ብለን እንግዲህና ቡነ ይስሐቅ እናያችኋቸው በሆስፒታል ወይም በቅናጣቢያ ተገኝተው ያደረጉትን ቆይታ ነው። በአጭሩ ያየ ነው። ግን ይህ እናንተ የኦርቶዶክሳውያን ጉዳይ በተመለከተ በየጊዜው በየዕለቱ እንደዚህ እየታረድን እየሞትን ደመከር ይሆን መቅረት ሆኗል ዜናችን ወይም ዜና እንኳን መሆን የማንችልበት ደረጃ ላይ የደረስን እስከሚመስል ድረስ ማለት ነው። አሁንማ ሲደጋገም በጣም እየለመድ ነው ኦልሞስት አሁን ምንም እስከማይመስል ድረስ ማለት ነው። እና ብዙዎች እያላገቁብን፣ ብዙዎች እየሳቁብን እስከ መቼ እንደምንቀጥል አላቅም እንግዲህ እግዚአብሔር ነው የምለው። ይህ የሚያመለክተው እግዚአብሔር በእኛ አዝኗል የሚል ሀሳብ ነው ያለኝን አሁንም ከነገ ነገ የሚሻል ነገር ሳይሆን እየባሰ ጥፋቱም ሞቱም የበለጠ እየተስፋፋ ዲያብሎስ ምን ያክል ምድራችን ላይ በተለይ ሀገራችን ላይ በየዕለቱ ደም እየጠጣ እንደሆነ ነው የሚያመላክተው። ይሄንን ነገር እንዋጋ የምንችለው ያው ሁሌ እንደምናነሳው አለማችን ላይ ያለው የዚህ የስፒሪቹዋል ዋር ወይም ደግሞ መንፈሳዊ ጦርነት ነው እና በዛ መንፈሳዊ ጦርነት ውስጥ ክርስቲያኖች በእንዲህ አይነት ዋጋ መክፈል ያው የተለመደ ነው ብለን ብንል የምንቋቅሉ በክርስቶስ ክርስቲያን የተባሉ የክርስቶስ ምልክት ያለባቸው አማኝ የተባሉ መስቀል ያደረጉ ኦርቶዶክስ የሆኑ ያው ዲያብሎስ ሁሌም እንደሚያሳድዳቸው ቢታወቅም ገና ለገናው መከራ ይደርስባቸዋል ስለተባለ ብቻ በምድራችን በሀገራችን እንደዚህ በግፍ መገደል አለብን ማለት አይደለም። እና ሀይ የሚል የጠፋበት በገዳማት ያሉ አባቶች ለምን ያክል ጊዜ እንደተገደሩ እናስታውሳለን። ክርስቲያኖች በየዕለቱ በየሰዓቱ ማለት እንችላለን፣ እና ሁሌ በዜና መልኩ እንሰማዋለን ምንም ሲደረግ እና የራሄልን እንባ ያበሰ አምላክ እግዚአብሔር አንድ ቀን ማበሱ አይቀርም፣ የጊዜ ጉዳይ ካልሆነ በስተቀር ማለት ነው። ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋ የከኔ ጋር አለ ያለ አምላክ በእውነት አሁንም በዙፋኑ አለ እና የንጹሐን ደም እንደዚህ ፈሱ አይቀርምና። አይቀርም እና በዋናነት ኢትዮጵያ ውስጥ ከዚህም በበለጠ ከዚህም በበለጠ ኦርቶዶክስ ላይ ያነጣጠረ ጥፋት ማምጣት የሚፈልጉ በጣም ብዙ አካላት አሉ። በነገራችን ላይ ሁሌ ማን የምናነሳው የሚወርድ ኦርደር አጀንዳ ብለን የምንለው ይህን ስናስብ ግለሰቦችን አይደለም ማሰብ ያለብን እና ወይም እንደ አንድ ተቋም ብቻ አይደለም ማሰብ ያለብን ዓለም አቀፍ የሆነ ግሎባላይዝ የሆነ አጀንዳ ነው ይሄ። በማንም ተፈጸመ በማንም የመጨረሻው ግቡ ወይም ከጀርባ ሆኖ ይሄን የሚመራ ያው ሰይጣን ነው። ደም ማፍሰስ የሚወድ ክርስቲያንን የሚገል፣ ንጹሀንን የሚጨፈጭፍ፣ የሚያስጨፈጭፍ ዲያብሎስ ምናልባት ተልኮውን የሚያስፈጽሙ ደግሞ እሱ ያደረባቸው ሰዎች አይነት በሆናቸው የታወሩ እግር ጥፍራቸው እስከ ራስ ፀጉራቸው የተቆጣጠራቸው የእሱን አጀንዳ እውን ለማድረግ የሚሰሩ አካላት የሉም ማለት አይደለም። እሱን ስናነሳ የመጨረሻው ታርጌት ብለን የምንለው እምነትና ሃይማኖትን በተለይ ኦርቶዶክስን ከምድር ላይ ማጥፋት የሚል አጀንዳ ወይም ክርስቲያንን፣ ክርስትናን ከዓለም ላይ ማጥፋት የሚል ኦልሞስት፣ አሁን የጠፋ ያለነው ብቻ ሳይሆን ጠፍቷል። በመላው ዓለሙ ክርስትና እንደምታስቡት አይደለም፣ ወይም አለ ከተባለም የተበረዘ ክርስትና ነው፣ ዝም ብሎ ሴኩላር የሆነ ክርስትና ማለት ነው። ሴኩላር የሆነ ክርስትና ማለት ያው ቋንቋው ይገባችኋል ብዬ አምናለሁኝ። ሴኩላሪዝም ምን ሴንስ ስለ መንፈሳዊ ነገር የማይጨነቅ ግን ከላይ ሲያዩት ክርስቶስ ክርስቶስ ብቻ የሚል አይነት ሀሳብ ያለው ግን እውነት እንዲፌንድ ማድረግ የማይችል ነው፣ ወይም ስለ እውነት መናገር የማይችል ዓለም ማለት ነው። እና አብዛኛው ለጥቅም ለስጋዊ ምቾት ለድሎት ተብሎ በሃይማኖት ሽፋን የሚደረጉ አለም ላይ ብዙ በርካታ እምነት መሰል የሆኑ ፕሮፓጋንዳዎች አሉ እንጂ እውነተኛ ክርስትና ኦልሞስት እየጠፋ ወይም እየተመናመነ ያለበት፣ በቀጥታም በተዘዋዋሪ አሁን ላይ ህልውናውን አደጋ ውስጥ በማስገባት እየተሰሩ ያሉ ሁኔታዎች አሉ። እውነት የማይመስለን ሰዎች ደግሞ እንኖራለን። በዚህ መልኩ አንገታችን ላይ ካራ እስከሚያልፍ ድረስ ብቻ ጠብቀን እኛን ለማጥፋት የሚሰሩ አካላት ስንታረድ ብቻ እንዳሉ አድርገን የምናስብ ሰዎች ካለን እሱ ስህተት ነው። በተለያየ መልኩ ነው። ቤተክርስቲያን ብዙዎች የሚጓጓል አሁን እንዳጃችኋቸው፣ በዚህ መልኩ ኦርቶዶክስን ክርስቲያኖችን በማረድ ክርስትና ለማጥፋት ይሰራል። ሳይንሳዊ በሆነ መልኩ ይሰራል። ዘመናዊ በሆነ መልኩ የባህል፣ የእምነት፣ የእሴት ወረራ በማድረግ ይሰራል። እንደዚሁም ቴክኖሎጂ መር በሆነ መልኩም እንደዚሁ ክርስቲያኒቲን የማጥፋት ስራዎች ይሰራሉ እና ያለን ሙቪዎችን በነገራችን ላይ ዘርፉ በጣም ብዙ ነው። ክርስቲያኒቲን ዲስትራክት ለማድረግ ምናልባትም ናዳም ሸፕት በ17ተኛው መቶ ክፍለ ዘመን ኢሉሚናቲን ግንቦት አንድ ቀን ሲመሰርቱ የመጀመሪያው ታርጌታቸው ዲስትራክሽን ኦፍ ክርስቲያኒቲ ነው፣ ክርስትናን ከዓለም ላይ ማጥፋት የሚል የመጀመሪያው እና ቁጥር አንድ አጀንዳቸው ነበረ። በማንም ይጥፋ በማንም ድርጊቱ በማንም የሚፈጸም አላማው ክርስቲያኖች ላይ ያነጣጠረ ጥቃት ማድረግ ነው፣ በመተለያየ ዘርፍ ማለት ነው። ቅድም እንዳልኳቸው ዳይሬክትሊ ሊሆን ይችላል፣ በመግደል እንደዚህ፣ አሁን ድካርስ ውስጥ እንዳሉት ማለት ነው። እነኝ ገዳዎች ምንላቸው፣ ምናልባት አዳሞ ሻፍትን ላይ ያውቁት ይችላሉ፣ ግን ኢንዳይሬክትሊ ግን የእነሱን አጀንዳ አስፈጻሚዎች መሆናቸውን ማየት ችለናል። በሌላ በኩል ቅድም እንዳልኳችሁ ቴክኖሎጂ መር የሆነ ሳይንስ ሃይመር የሆነ የባህል ወረራ የማድረግ ዳይነ ነገሮች በብዙ አይነት መልኩ ክርስትናን የማጥፋት ስትራቴጂዎችና አጀንዳዎች አሉ። ስለዚህ እነሱን በንቃት መከታተል መገንዘብ፣ ከኛ ያልሆነን ነገር በጥንቃቄ ማየት ተገቢ ነው ብያምናለሁ። ለምሳሌ ሌሎች ክርስትናን የሚጠፉባቸው መንገዶችን ብንመለከት እንደ አይነት ሙቪዎችን ማየት እንችላለን። እንዳያችሁት አርፊ ውስጥ ያሉት ክርስቲያኖች እንግዲህ በመሳሪያ በብረት ነው ሕይወታቸው እንዲያልፍ ይደረገው። እንደ አይነቶቹ ያልኳችሁ ደግሞ አደባባይ ላይ በዚህ አይነት መልኩ ራቁታቸውን አንገታቸው ላይ መስቀል አለ፣ አንገቱ ላይ ልጁ። እንደ አይነቶቹ ደግሞ ቅድም እንዳልኳችሁ ቴክኖሎጂ መር ሳይንሳዊ በሆነ መልኩ ብሬኖች በማድረግ ከባህል ከእምነት ከማንነት ያፈነገጠ ክርስቲያን እንዳያደርግ በእንዲህ አይነት መልኩ ነው እያጠፉን ያሉት ነው ምላችሁ። ሌሎችንም ሙቪዎች ማንሳት እንችላለን። በተለያየ መልኩ የምናያቸው ማለት ነው። ይሄ ጋጠ ወጥነት ማለት ነው። ምንም አለም አፈር ማለት ነው። ኢትዮጵያዊነት እፍረት ያለበት ነው፣ ይሉኝታ ያለበት ነው፣ ፍርሃተ እግዚአብሔር ያለበት ነው። ግን እንዲህ አይነት ነገሮችን ስንመለከት ብዙ ሰው ደግሞ የሚገርመው እንዲህ አይነት ነገሮችን አይቶ የላይኩን ብዛት ብታዩ የቪው ብዛት ብታዩ በጣም ነው የሚያስደነግጣችሁ። ይሄንን አይደለም ይሄን አንድ ግለሰብ ወይም ይሄን አንድ ልጅ አይደለም ማየት ያለባችሁ። ና ላይክ ማድረግ ማለት የእሱን ሀሳብ ሼር ማድረግ ማለት ነው። አዝሜስ እንደ አይነት ብዙ ላይኮች ማለት እንደ አይነት ብዙ እብዶች አሉ ማለት ነው በሀገራችን ላይ። ይህን የመላክትን በእንደዚህ አይነት መልኩም ክርስቲያኒቲን ዲስትራክት ማድረግ ነው የሚፈለገው ነው። እንዲህ እየሰሩበት ነው ያለው። ቆመን ስንሄድ ስንመለከት ሰው እንመስላለን ግን ደግሞ የኛን ማንነት የማይገልጡ እንደ አይነት አስነዋሪ ነገሮችን እንመለከታለን ማለት ነው። ይሄ ሰዎችን አለማፈር እግዚአብሔርን አለመፍራት፣ በአደባባይ ራቁትን አድርጎ ሆኖ አንገት ላይ መስቀል አድርጎ በእንደ አይነት ነውር የተሞላበት አኳኋን ማየት ሚያክል አሳፋሪ ዘመን ላይ እንዳለን ስልጣኔ ብዙዎች ሊሉት ይችላሉ፣ ዘመናዊነት ሊሉት ይችላሉ፣ የሀያ አንደኛው ክፍለ ዘመን መገለጫ ሊሉት ይችላሉ። የማይገባይ ቋንቋ ነው። ይሄ ቋንቋ በነገራችን ላይ እና እኔ ግን ከእምነት ከባህል ከእሴት ከማንነት ያፈነገጠ ስርዓት እንደ አይነት ትውልድ በመፍጠር አዲስ አለም ስርዓትን እውን ማድረግ የአዲስ አለም ስርዓት ፍሬዎች ማለት ነው በአጭሩ እና ክርስትና በእንደዚህ አይነት መልኩም ነው የሚገደለው፣ ነው በአጭሩ በዛ ብቻ አይደለም። አሁንም ሌሎችንም ልናነሳቸውን እንችላለን እና ስለዚህ በጣም መንቃት ይኖርብናል ብዬ አምናለሁ። ነገሮችን ማስተዋል አለብን። ለአይነት ልጆቻችሁን ሃይ ብትሉ ወላጆች፣ ይሄ እንግዲህ የቤተሰብ ውጤት ነው በነገራችን ላይ እና ቤተሰብ ቆንጥጦ ያላሳደገው በስርዓት ያላሳደገው ልጅ አደባባይ ላይ እንደዚህ ቢያደርግ ምንም ላይ ደንቅ ይችላል እና ለምን ቤተሰቦቹም ባክግራውንዶቻቸው እንደ አይነቶችን ብንመለከት እንደዚሁ እነሱን ብሬኖች ካልሆኑ በስተቀር እንደ አይነት ልጅ በአደባባይ ወቅቶ ሲያደርግ ዝም አይሉ የሚያፍሩበት ነበረ። ስለዚህ ህን ያለ ምልክት። ሌላኛው ሰሞኑን መነጋገር የሆነው ጉዳይ እንደዚሁ ደግሞ ክርስትና የሚዋጉበት መንገድ ሌላኛው ዘርፍ አለ። በተለይ ሰሞኑን የተወገዘውን የመጥምቀ መለኮትን ቅዱስ ዮሐንስን ገድል በተመለከተ እሱንም እንደዚሁ አንድ ወንፊ አድምጠን ተመልሰን እንገናኝ። ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትሪያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልአተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልአተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምላተ ጉባኤው ወስኗል። እንግዲህ ብዙዎቻችሁ በተለያየ ማህበራዊ ሚዲያ ላይ ይህን መጽሐፍ እንግዲህ መታገዱ ሰምታችኋል እያችሁ ውስጥ ሌላኛው ክርስትናን የሚጓጉበት መንገድ ደግሞ ይሄ ነው። እንግዲህ ዳቢሎስ በጣም ዘርፉ ብዙ ነው ብያቸዋለሁ። አሁን እየጠቀስን ያላቸው ያለነው በጣም ጥቂቶቹ ነው ጠብታዎቹ ነው እንጂ ዘርፉ በጣም ብዙ ነው። እንደ ተቋምም በግለሰብ ደረጃም ዳቢሎስ ክርስትናን ለመዋጋት ለማጥፋት የሚሰራበት መንገድ በጣም ብዙ ነው ነው ከዚህ በእንደዚህ አይነት መልኩም እየሰራ ወይም አጀንዳውን እያስፋፋ መሆኑን ነው እያየን ያለው። እና ስለዚህ ጥንቃቄ እናድርግ፣ ዘመኑን መዋጀት ከሁላችን ይጠበቃል። ምናልባት የደብረ ልባኖሱን አባት በተመለከተ ያስተላለፉትን መልእክት እንዲምራቸው የጠቀሱት ማለት ነው፣ የጠቀሷቸውን አስቀምጥላቸዋለሁ የተናገሩትን መልእክት እንድታደምቁት ማለት ነው። ስለዚህ በአጭሩ ይሄ ነው መልእክቴ፣ መጽሐፉን ከመግዛት ተቆጠቡ። ይሄ ብቻ አይደለም፣ በጣም ብዙ በርካቶች አሉ እና ይህም በተመለከተ በነገራችን ላይ ገድሩ ተወገዘ ሲባል ሌላ ቤት ያሉ በተለይ የፕሮቴስታንቱ ዓለም አዎ በዙ መቀጠል አለበት፣ ሌሎች ታምራቶች፣ ገድላቶች መወገዝ አለባቸው የሚል ጮቤ የረገጡበትን መቀጠል አለባቸው በዚህ ኦርቶዶክሲያን የሚል መልእክት ሲያስተላለፉ ሰምቼ አለሁ። እና የታዘብኩበት ነው። ይሄ ሲባል ሁሉንም ገድሎች እናስወግድ ያለ ማለት አደለም። ጸሐፊው ማን ነው? በተለይ ከዚህ ከኮርስ አስተምሮ ጋር በተገነመለክተ ነገረ ቅዱሳንን ትምህርት ትማሩ ካስታውሳችሁ አንድ ቅዱስ ቅዱስ ለመባል እና እንደዚሁም ደግሞ ገዙን ለመጻፍ ጸሐፊውም እንደዚሁም የሚጻፍለት አካልም ራሱ የቻለ ስርዓት አለው እንዴት እንደሚጻፍ ማለት ነው። እና ስለዚህ አንደኛ ጸሐፊውን እንግዲህ ቅዱስን ብሎ ጠርቶ እንደሚያናግረው በአደባባይ ይፋ አላወጣውም። ምንም አይሰራልም፣ አክቹዋሊኛ ስለማይጠቅመን ማለት ነው። እንኳን እንደ አይነት አይደለም። የስንቱን በደል ወይም ጥፋት በግል ሰው ደረጃ አወቅ ነው አላወቅ ነው ስለማይጠቅመን፣ ዋናው መልእክቱ ስለሆነ እሱን ግን የሚማር ከሆነ የሚመለስ ከሆነ ለማናገር ቀጠሮ እንደተያዘ እና ፕሮግራም እንደተያዘ ነው። ግን መልእክቱ እንደሰማችሁት ሌሎች ገድሎችም በዚሁ መልኩ እንዲወገዱ የሚል ከፕሮቴስታንቱ ዓለም የነበረ ቀረርቶ ነበር። ሰምታችሁት ከሆነ ና ነው እንደዛ አይደለም። እኛ በገድሉ ውስጥ በዚህ ገድሉ ውስጥ የተገኙ ስህተቶች ወይም ደግሞ ልክ ያልሆኑ አጻጻፎች እና ጻድቁን እንዲገልጹ የማይችሉ ሀሳቦች ስለተገኙ በሚል እንጂ ታምረ ማርያምን፣ ገድለ ተክለ ሃይማኖትን እንድንተው ሲገፋፉ ነበረ። ሞኛችሁን ፈልጉ ነው መልሶ የሚሆነው። ለዛ አይደለም ግን የተክለ ሃይማኖት ዘመኑ ያለንበት ዘመን ብዙ ነገሮች በቀላሉ ማድረግ የሚቻልበት ስለሆነ ትክክለኛውን ገድል ሳይሆን የዛን ኮፒ ወስደው የሚዘበራረቁ በዛ ውስጥ የማይገባ ሀሳብና ቃል የሚሰነቅሩ አካላት ስላሉ እነኛን የሚቀላቀሉትን ነገሮች መንጥሮ የማውጣት ስራ ነው ቤተክርስቲያን እየሰራች ያለችው፣ እንጂ የጻድቃንን የሰማዕታትን ገድል ሙሉ በሙሉ የመሻር ወይም የማስወገድ ወይም የመተው አይደለም። እንደዛማ አንድት ሊሆን ይችላል አይታሰብም። ስለዚህ ይሄ እንዲህ ዓይነት አሰራር ነገም አንዱ ተነስቶ ገድለ ተክለ ሃይማኖት ብሎ ሊመጣ ይችላል፣ ግን ትክክለኛው ገድር ሳይሆን የተክልየን ሌላ ኮፒ ይዞ ሊመጣ ይችላል። እንደ አይነቶቹ ነው ቤተክርስቲያናችን የምትቃወመው የምታወግዘው ማለት ነው። እንደ አይነት ነገሮች ተጠናገረ መቀጠል አለባቸው። ይሄ እንደ አንድ ምሳሪያ ተነሳ እንጂ ሌሎችም ሊኖሩ እንደሚችሉ አልጠራጠርም። ስለዚህ ይህንንም እንደአይነት ነገሮችንም የምገዙትን ነገር አስተውሉ። ሄዳችሁ የምገዙበትን ቦታም ትክክለኛ ህጋዊ የሆነ ቤተክርስቲያን ሱቆች አሉ። እንደዚህ አይነት ቦታ እየሄድን ብቻ መጽሐፍቶችን እንግዛ ማለት እወዳለሁኝ። ስለዚህ በዚህ መልኩ ህይወታችንን አስተካከልን፣ ህይወታችን ላይ ክፉ ነገር ሊያመጡ የሚችሉ ነገሮችን እየተጠነቀቅን ናቸው፣ መልካም ነገር የሚያመጡ ነገሮችን ደግሞ አጥብቀን እያያዝ ናቸው ህይወታችንን መምራት ይጠበቅብናል። የሚል መልእክት ነው ያለ ለዛሬ። በድጋሚ እንደዚህ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲወላችሁ እመኛለሁኝ። ስሙን እየቀያየረ ይመጣና ደግሞ ዮሐንስ ይለዋል። ደግሞ ይበላልከና ሄና አይና እንደገና ደግሞ ማሪ ይለዋል። ደግሞ ይልና አለፍ ብሎ ደግሞ ዮሐንስ ይለዋል። ደግሞ ሌላ አባት ይጠራና እንደገና ደግሞ ዘካሪያ ይላል። ደግሞ ማምታቻ ነው። አጻጻፉ ስንመለከተው ቤተ ክርስቲያንን ለማፍረስ ትምህርት ሃይማኖትን ለመገርሰስ በቋንቋው ውስጥ ተጠቅመው በዚሁ ተማሪ በመምሰል መነኩሴ በመምሰል የጻፉት ይመስለኛል። የኔታ እንግዲህ መጽሐፉ ምን ያህል ውስጡ የያዛቸውን ነገር ገልጸውልናል። መጽሐፉ የት ነው ያገኙት? በገበያ ላይስ የሚሸጥ መጽሐፍ ነው ወይ? ምክንያቱም የመጥምቀ የመጥምቀ የመጥምቀ መለኮት ቅዱስ ዮሐንስ ገድል ስንል ብዙ አይነቶች አሉ። በተለያየ ቦታ የሚታተም ስላለ ምናልባት ምእመናን እንዳይደናከሩ እሱን ለመግለጽ ያክል ነው። አዎ የሚመጣው ለዚሁ ነው። እና ይህ መጽሐፉ በገበያ ላይ አልዋለም። ላገኘው የቻልኩት እኔ ለመጀመሪያ ጊዜ ወደኛ ወደ ቅዱሱ ገዳማችን መጥቶ ያው እንግዲህ ደብረ ሊባኖስ ታላቅ ቦታ ነው። የስራ ዘርፋችን ይለያያል። በዚህ አቅጣጫ የገል ስራቸው ዘርፋቸው በዛ የሆነ አባን ነበሩና በእሳቸው አማካይነት መጣና እዛ ሲነበብ ምሁራኑ ተቃወሙ፣ ሊቃውንቱ ተቃወሙ ሲቃወሙ የእግዚአብሔር የሚሳነው ነገር የለም ነገር ግማሹ ተከፈለ። ከዚህ አንጻር በዚህ እንዲሁ ያለ ቆየ። ከዚያ ወደ እኔ ጋር ሊመጣ የቻለው እንዲሁ እያለ ቆይተዋል። ብዙ ጊዜ ከቆየ በኋላ ግን ችግር ሲያስቸግራቸው እየተበጣበጡ ምልቃውንቱ እየተቻጋ እንትን እያሉ ሲያስቸግሩ ገዳሙ ምን አደረገ? ወቃ ቤትም እንዳይገባ ወደ ምትምርፋቅ ይባላል አባቶቻችን የሚጸልዩበትና የሚኖሩበት እዛ ወሰዱና እዛ ተሸሽጎ ተቀመጠ። እዛ ተሸሽጎ ተቀምጦ እያለ እንግዲህ አባት አሁን ያልኳችሁ ያው በበጎ አድራጎት አጽፈው አትበትኖ ተነሯል ተበትኖ ወደ ሌላ በሰሜኑ ሀገራችን ሄዶ በሰሜኑ ሀገራችን ወደ ያለው እንግዲህ በዚያው በሰሜኑ ሀገራችን በታላላቁ ገዳማት ከዚያ ጥያቄ መጣ። ይሄ መጽሐፍ ከመጣ የእሳቸው ስም ይጠቀሳል። ይሄን ያጻፉት አባት አሉ። እና እሳቸው ነበሩም ከእሳቸው ያ መጽሐፍ አልቀረበም። እና ያንን ሲጠየቁ ሰውየው ከደብረ ሊባኖስ ያገኘሁት ብለው ይተናገሩ ደብረ ሊባኖስ ደግሞ ሲጠየቁ መመራኑ አርሙ ተብሎ ደብዳቤ ደረሰኝ ማለት ነው ሊያገኘ የቻልኩት። ደብዳቤው ሲደርሰኝ ዓይኔ መጀመሪያ በሰው ሰው ደርሶኛል። መጽሐፉ ምን በትነውት ማለት ነው። አንብቤው ስለነበረ እኔ ይሄን አላረምም። ሰበሰቡና በጊዜው የነበረው አስተዳዳሪ ሊቃውንት ሰብስበው በናረም አረም ብንለው ያለ ተውሎ ተዛ አይ ይሄንን አላረምም። ምን ነው? አይ ይሄ የቤተ ክርስቲያን ትምህርት ጋር የተዛባ ነው። ይሄንን አላረምም። ከየት መጣ? ያመጡት አባትም አሉ። ቤተክርስቲያን በዋሻም ቢሆን በምንም ቢሰራ በምንም በድንኳንም ተሰራ በምንም መሀዱ አብ ከተባለ ቤተክርስቲያን ነው። ከየት መጣ ብዬ ጠየኩ። ስጠይቅ አይ አልናገርም አሉ። ሰው ሲሉ አይ እንግዲስ አልኩ። እንደገና ደግሞ ሰሽ እናቱ ሲላ ከቀድሞ ከአባቶቻችን ሲያ ሊመጣው ብራና የት አለ ብዬ ጠየኳቸው። መናገር አልፈለጉም። አይ እንግዲህ እኔ ማን ጋዜጣ ነው ገል ብዬ ማር ሞላር ምም አልኩኝ። ይሄ ብዬ ስናገር ጋዜጣ ትንሽ ወነ ነገር ተወረወረ። አሃ እንደው ጋዜጣ ገሉን እንዴት ጋዜጣ ይለዋል በሚለው ነገር የተነሳው እንግዲህ ገሉን ጋዜጣ አለ እንዴ? ይሄ ከጋዜጣም ያንሳል አልኳች። ከጋዜጣም ያንሳል ምን ነው ይባል ጋዜጣ ቀኑን ያውቃል፣ የሰው ታወቃል፣ ባለቤቱ ይታወቃል ምን ጊዜ ምን ወር እንደተጻፈ ይታወቃል። ይሄ ምኑ ይታወቃል? አንተ ስለዚህ ይሄ ከጋዜጣ የሚያነሰ ነው። አላርምም እላ ከዚህ ያለ ጉባኤው እዛን ሰዓት አዳምን ይደረግ አሉ። ምን አውቃለሁ፣ አያ ትቼው ቁጭ ያለ ማለት ነው። ከዚያ በኋላ እንዴት ገር ላይ ይታረም ሱነ ቀፈብ ብለው እሳቸውም ትንሽ እንትንሽ እንትን አሉ። ከዚያ በኋላ ትቼው ቁጭ አልኩኝ። ግን አሁንም ደብዳቤ ለምን ድንግላ መጻፉን አታርም አይኔ እኮ እናንተ እኔ መጽሐፉን አላውቀውም። ወደኔ ሊመጣ የቻለው በዚህ ነው። እንግዲህ ወደዚህ ሊመጣው ከዚያ እኔ መጽሐፉን ስለማላውቀው ምስጥሩ ከኔ የከበደ ነው። ሊቃውንት ይዩት ጻፉልኝ። ወደ ገዳሙ ወደ ሊቃውን ትላቅርበው አልኳቸው። ገዳሙ ነውሩን ሳታመጣ እንዴት ትጽፋለህ? አልጽፈም ማለኝ፣ አስተዳዳሩ በጊዜ ነበሩት ማለት ነው። ነውሩን ያው እንግዲህ አሉ አንድ አስር አስራ አምስት ቃላት። አሁን ከአስር ሰው ተወለደ ይላል ከሶስቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያ እንደ አስራ አምስት ቃላት አቅርቤ በዚህ የተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው። ወደኔ ሊመጣ ይቻለው። ግን ዋናው መሰረቱ ሰውየው እኒህ እዚህ ታች የሚያራቡት አባት ለአንድ አባት ሰተዋቸው፣ እኒ አባት አንበው ብለው ሰተውኝ። ነውሩን ህጸጹን አንብቤ ስላወቅ አላርምም አልኩት። በዚህ የተነሳ ነው ግን ላይባልም ያልኩበትም መምጫው ከየት እንደመጣ የማይታወቅ ባለቤቱ የማይታወቅ እናቱ፣ ከመጀመሪያ ከአባቶቻችን እንግዲህ በዋሻ በገደል አንዳንድ ሰላላቅ አባቶች የሚጸልዩበት መጽሐፍም አለ። እንደዛም ተብሎ ደግሞ ከየት መጣ ብሎ ብርሃን ነው ራሱ የለም።